ያለው ሮዛ ግን ነገሮችን ያው ለማበላሸት በራሷ መንገድ በዚህ በኩል እየሮጠች ነው ያለችው። ሁለት ማንነት የያዘችው ሮዛ እንግዲህ ዴቭ ጋር ስደርስ ሰላማዊና ጥሩ ሰው ትመስላለች። ግን ዴቭን ራሱ ለመጉዳትና እሱን ከምድረገጽ ለማጥፋት አጋጣሚዎችን ሁሉ እየጠበቀች ነው ያለችው ማለት ነው። እንግዲህ ዴቭም ባንቴሮን ነገር ለመጨረስ ደፋ ቀና በሚልበት ሰዓት እሷ፣ ግን እሱ የሚያደርጋቸውን ነገር ከስር ከስር እየተከተለች ለማጥፋት እየሞከረች ነው ያለችው ማለት ነው። እንግዲህ ባንቴሮ ደስታውን አጣጥሞ ሳይጨርስ ልታበክንበት እያሰበች ነበረ። ጽሑፉን ጽፋ አላቸዋለች። እንግዲህ ይሄንን ነገር አምነው ይቀበሉ አይቀበሉ ባናቅም፣ አሁን ላይ ግን ሮዛ የባንቴሮን ቆሞ መሄድ በፍጹም በፍጹም አትፈልገው ምክንያቱም እሱ ቆሞ ከሄደ እንግዲህ ብዙ ነገሮች እየበላሻሉ ብላ ስለምታስበው ወይም ደግሞ እንደዚህ የበታች ሆኖ በሷ ቁጥጥር ወይም ደግሞ የሷ መጫወቻና የእሷ መሳለቂያ ሆኖ እንዲቆይ የፈለገችም ነው የሚመስለው ማለት ነው። እሱ ግን ለመዳንና ለመሄድ ቆመው ድጋሚ እንደ በፊቱ ለመሄድ ያለው ጉጉት በጣም በጣም የሚያንትን የሚል ነው የሚያሳዝን ነው ማለት ነው። እሷ ግን መጀመሪያም ሰዎቹ ፈቅደውለታል ወይም ደግሞ ይሄ ነገር ተሳክቶ ይገባል ሲባል በፍጹም እንዲ አይሳግ ሊሳካ አይችልም፣ ምን ብላ ተስፋም እያስቆረጠችው ነበር። ይሄ ነገር ደግሞ አልሳካ ሲላት እንግዲህ በቴክስት ጽፋ ሙሉ በሙሉ እዚህ ሕክምና እንደሚያገኝ ና የእነሱ እርዳታ እንደማያስፈልገው ጽፋላቸዋለች ማለት ነው። እንግዲህ ይሄንን ነገር ቫንቴሮ ደሞ ሲሰማ በቀላልም ዝም የሚላት አይደለም ማለት ነው። ዋን ሌላው ሂዋን ሂዋን እንግዲህ ያው የዴ ፍቅር እስካሁን ድረስ እያሰቃያት ነው። ከዚህ በፊት የነበረ ችበት ቦታም እንግዲህ እሱኑ ስታስብና ስታሰላስል ነበረ። እዚህ ስትመጣ ደግሞ በፍጹም ያልጠበቀችው ነገር ነው የገ ጥማት ምክንያቱም ዴቭ አግብተዋል። ከማግባቱም እንግዲህ አሁን ሮዛ ለሱ ልጅ እርጉዝ አርግዤልሃለሁ እያለችው ነው እንግዲህ። ሄዋን ከምንም በላይ ዴቭን ትወደዋለች። መስዋዕት ብዙ ነገር አታበታለች፣ ማለትም ለሱ ብላ ብዙ ተጨንቃ ተጠባለች። አሁን ላይ ግን ነገሮች በሙሉ ከቁጥጥሯ ውጪ ሁሉ እየሆኑባት ነው እንግዲህ። ማጨሷንም ለመተው እየሞከረች ነው ያለችው እሱ። ይሄ ግን ምንም ልትችለው አልቻለችም። ምክንያቱም እዚህ ጋር ዴቭ የዴቭ ነገር በጣም ስለሚያስጨንቃትና ስለሚያሳስባት ወደ እሷ እንዳይመጣ ልጅና ሚስት አለው። እንደገና ደግሞ እርግፍ አርጋ እንዳትተው ደግሞ በጣም ታፈቅሯለች ትወደዋለች። እሱም ለሷ ፍቅር አላት ካጠገቡም ለሷ ፍቅር አለው ካጠገቡም እንድትርቅ አይፈልግም። ግን ደግሞ ይሄ ሌላ ጣጣ ውስጥ ይጨምራታል። ምክንያቱም እሷ የራሷ ህይወት ሊኖራት ይገባል። መቼም የሰው ባል ስር ዘላለሟን ልትኖር ስለማትችል ወይ ወደ እሷ ማምጣት አለባት ወይ ደግሞ ከሱ መራቅ እንዳለባት ያው ቢሰማትም፣ አሁን ላይ ግን ያለባት ፍቅር ከሱ ሊያርቃት አልቻለም። ወይ ደግሞ ሙሉ በሙሉ እሷን እሱን ሊሰጣት አልቻለም። ስለዚህ በጣም ውጥረት ውስጥና ግራ እንደ ተጋባች ነው ያለችው። ዴቭም እንግዲህ ድንገት ስታጭስ አይጡ በጣም ተናዶባታል። ይሄን ል ክብር ይሄን ያህል እውቀትና ይሄን ያህል ጭንቅላት እያለሽ እንዴት እንደዚህ ታደርጊያለሽ ብሎ ሊቆጣት ቢሞክርም እሷ ግን የዚህ ሁሉ ምክንያት አንተ ነህ ብለዋለች። በቀጥታ ያው እሱን ማጣት አትፈልግም። ስለዚህ የሱ ነገር ስለሚያስጨንቃት ከዚህ ጭንቀት ለመውጣት ደግሞ ያው ታጨሳለች ማለት ነው። እንግዲህ አሁን ላይ ሄዋን እና ዴቭ ፍቅራቸው እስካሁን ድረስ አለም። ሮዛ በመሀል ብትኖርም ማለት ነው ያው ሮዛ ለዴቭ መቼም የማትሆነ የሆነው ነገር ነች እሷ እንግዲህ እሱን አጋጣሚ ብታገኝ በቅስፈት ለማጥፋት የምትፈልግ ሰው ነች። እንግዲህ ይሄንን በሚስጥር ነው እያደረገች ያለችው። አርግዤ ላለውም እያለች እንግዲህ በልጅ ሰበብም እያታለለችው ነው። ልጁ ግን የእሱ ይሁን አይሁን ራሱ እሷ ራሷ እየተጠራጠረች ነው ያለችው ማለት ነው። እሱ ግን ሙሉ በሙሉ ያው አርግዛለኛለች ብሎ ስላሰበ እንክብካቤ እንደሚገባትና የተሻለ ዶክተሩ ሁላ እንደሚያስፈልጋት እየነገራት ነው እንግዲህ አሁን ሲሆን እዚህ ጋር ዴቭ ሬ የማቀው ዶክተር አለ፣ እሱ ጋር ክትትልሽን ታደርግ ያለ ሲላት እምቢ ብላለች። እንግዲህ ያው የሆነ ሚስጥር ይኖራል ማለት ነው። ምናልባት ልጁ የዴቭ ካልሆነ ዶክተሩ ደግሞ ከዴቭ ጋር ጓደኛ ስለሆነ ይሄ ሚስጥር ሊታወቅብኝ ይችላል ብላ ሊሆን ይችላል ማለት ነው። እሱ ግን እሱ ጋር መሄድ አለብሽ ሲላት አልፈልግም ብላ በግልጽ እየነገረችው ነው ያለችው ማለት ነው። እንግዲህ ሌላው አጋጣሚ ካገኘሁኝ አንተን አጠፋለሁ እያለች የሚያውን ለብቻ ሁሌም እንደፎከ ች ነው። አሁንም ያ ነገር ሀሳቧ ውስጥ አለ ማለት ነው እንግዲህ ዴቭ የሮዛን ማንነትም እስከ መጨረሻ ድረስ ማንነቷን እስከሚያውቅ ድረስ ነው እንግዲህ ማለት ነው። ግን አሁን ላይ ዴቭ ግን አሁን ላይ ዴቭ ሮዛን ያው እንደ ትክክለኛ ባል ነው እንትን እንደ ትክክለኛ ሚስት ነው እየተንከባከባት ያለው። እሷ ግን የሆነ አጋጣሚ ብታገኝ እሱን ከማጥፋት ወደ ኋላ አትልም ማለት ነው። ማብቂያ የሌለው የሮዛ ተንኮል። እንግዲህ አሁን ያው ሉሊት የሉሊት እናት ለሉሊት ስልክ ሲደውሉ፣ እንግዲህ በጣም የሚያስቀይምና የሚያስጠላ ነገር ነግረዋታል ማለት ነው። ልጆት፣ ከባሌ ጋር እየማገጠች ነው እጂ፣ ምን አይነት ባለጌነች? እንዴት አድርገው ነው ያሳደጓት? ብላ እንግዲህ ስሟን ልታጠፋ እያሰበች ነበረ። እናትየዋ ለጊዜው አላመኑም ነበር ግን ያው ቃስ እያሉ መጠራጠራቸውና እንዴት እንዲልትችል ቻለች ማለታቸው አይቀርም። እየነገረቻቸው ያለው እንግዲህ ሉሊትና ዴቭ ሌላ ግንኙነት እንዳላቸው ወይም በትዳሯ ላይ እየማገጡባት እንደሆነ ነግራቸዋለች ማለት ነው። ያው ልጃቸውን ቢያቋትም ጠንካራ ልጅ እንደሆነች ቢያቁም ግን አነጋገሯ ትንሽ የሚያሳምን ስለሆነ እንግዲህ ሉሊትን በናቷ ለበናቷ በኩልም ለመጉዳትና እሷን መቼም ቢሆን ያው ደስታ እንድታገኝና ጥሩ ቦታ እንድትደርስም ስለማትፈልግ በጣም ቀናተኛም ስለሆነች እንግዲህ ሉሊት ባላወቀችው መንገድ ስልኳን አንስታ ለእናትዮዋ የማይሆን ነገር ነግራታል፣ ነግራቸዋለች ማለት ነው። እናትዮዋም እንግዲህ እናት ናቸውና ምንም ልጃቸውን ቢያምኗት እንኳን መጠራጠራቸው አይቀርም። ምክንያቱም ወንድ ቤት ነው ያለችው። ይሄንን ሙሉ በሙሉ አታረግም ብሎ መደምደም አይችልም። ልጃቸው ግን በጣም ጨዋና ከአእምሮዋ በላይ ከማለትም፣ ከእድሜዋ በላይ የሆነች ልጅ ነች። ቢተማመኑባትም አሁን ላይ ግን ሮዛ መርዛቸዋለች ማለት ነው። የባንቴሮ ጉዳይም እንግዲህ አንዳንድ ነገሮች እንዳለቁለት እየተነገረው ነው። ያው ሉሌትም ደስታው ልታበስረው ስትመጣ እንግዲህ የባንቴሮ ያው ክፉነቱና መጥፎነቱ እንግዲህ ከሰው ጋር ስልክ ሲያወራ ሰምተው ቆመ ለመሄድ የፈለግከው ሰዎችን ለማጥፋት ነው ወይ ብለዋለች። እንግዲህ ብዙ እንደበደሉትና ና ብዙ እንዳደረጉት ሲነግራት አንተ ግን ዴቭ ላይ ካደረግከው ነገር በፍጹም አይብስም። ስለዚህ ለሰዎች ይቅርታ ማድረግን መማር አለብህ፣ ብላ እንግዲህ ከሷ የማይጠበቅ ነገር ነግረዋለች ማለት ነው። ባንቴሮም እንግዲህ በ ሉሊት ሁሌም ይገረማል ማለትም፣ ከአፏ የሚወጡት ቃላቶች በጣም ደስ የሚሉና ከሷ የማይጠበቅ ነገር ስለሆነ እንግዲህ ነፍሱን ታለመልመዋለች። አንቺ ነጭ ብራ ቢሮ ነው የምትመሲው ብሏታል እንግዲህ። እሷ ግን ባንቴሮን ለመዳን የምትፈልገው ሰዎችን ለማጥፋትና ጥላቶችን ለማጥፋት ከሆነ በፍጹም ይሄንን ባታደርግ ይሻላል ለአንተ። አንተ ከአንተ የባሰ ክፉ ደግሞ ማንም ሰው የለም። ምክንያቱም አንተ ዴቭን በጣም በድለከዋል ግን አንተን ለማዳን ደፋ ቀና እያለ ከቤተሰቦችህና ከአንተ ከሚቀርቡ ሰዎች በተሻለ ለአንተ አሁን ላይ እየለፋ ያለው እሱ ነው። የተፈጠረውን ነገር በጠቅላላ ረስቶ ይቅርታም አድርጎልሃል። ስለዚህ አንተም ይቅርታ ትማር ይገባሃል ብላ እንግዲህ እየመከረችው ነው ያለው ማለት ነው። ይሄን ምክሯን ከሰማ እንግዲህ በአንቴሩ ያው የመዳን እድሉን አግኝቶ ነገሮች ካልተበላሹበት መቆም ከቻለ ከሷ አነጋገር ብዙ ነገር ይማርና ወደፊት ጥሩ ሰው ይሆናል ብለን እናስባለን ማለት ነው። አሁን ላይ ግን በአንቴሩ ወረቀቶቹ በሙሉ አልቀውለታል። እንግዲህ ማን ያው ቆሞ ለመሄድ እን ያበቃው እሱም እየጓጓ ነው ያለው ማለት ነው። ከሮዛ በስተቀር የባንቲሮ መዳን እንግዲህ ለማንም ግድ አይሰጠውም። ሮዛ ግን በፍጹም እንዲቆም ስለማትፈልግ ነገሮችንም እያበላሸችበት ነው ያለችው። ሮዛም እንግዲህ ያው ለሉሊት እናት የነገረቻቸው ነገር ለጊዜው ችላ ቢሉትም ዴቭ ጋር ደጋግሞ ቢደውሉም ዴቭ አላነሳላቸውም ነበር። ሲያነሳላቸው እንግዲህ የተናገሩት ነገር በጣም አስደንግጦታል። ልጄን መልስልኝ ምን አይነት ወራዳና ልክስክስ ሰው እንደሆን ካላወኩኝም ብለውታል፣ ማለት ነው እሱ የተፈጠረውን ነገር ምንም ነገር ስለማያቅ እንግዲህ አነጋገራቸው በጣም አስደንግጦታል ማለት ነው። ይሄ ሁሉ ስራ እንግዲህ የሮዛ ነው። ነገሩ መውጣቱ አይቀርም ማለት ነው። ማንም የሚያቀው ሰው የለም እንግዲህ ለምን እንደዚያ ያሉ ብለው ሲጠየቁ መናገራቸው አይቀርም። የሷን ስልክ አንስተው እሷ ከነገረቻቸው በኋላ እንግዲህ ለዲቭ ያላቸው አስተሳሰብ ሙሉ በሙሉ ተቀይሯል ማለት ነው። ቀጥታ ምን ምንም ሳይሉ በጣም ባለጌ ነህ ነበር ያሉት። አነጋገራቸው በጣም አስደንግጦታል ማለት ነው።